በመጽሐፍ ቅዱስ ማለት ነው። የሕዝቡ ችግር እየፈታ መንፈስ በአካል ሲንቀሳቀስ ማየት ማለት ነው። አሁን ጌታ በዚህ ወር ማለት ነው በጥበጥ ምልክት አሉ ሀገራችን ኢትዮጵያ ውስጥ ነብይ የሆነ መቀባት ማለት ሀስተኛ ነው። ሁሉ ነብይ ከተባለ ሀስተኛ ነው። የነቢያት መንፈስ ማለት በመጽሐፍ ቅዱስ ላይ ህዝቦቹ የተሻገሩበት በእግዚአብሔር ቃል ውስጥ ዝቦ አረፌ በሚባልበት ወርድ በነቢያት መንፈስ ብቻ የነቢያት መንፈስ አክሴፕትድ የሚያረግ ከተማ እግዚአብሔር እንደሚያለመለማችው የነጊያ ደለም ተስፋ የሚያዩ እያዩ ነው የሚኖሩ የዛሬ ሰባት ወር የሚበሉ ምግብ ዛሬ ይሰማሉ። የዛሬ ሰባት ዓመት የሚገቡበት አገር ዛሬ ያዳምጣሉ ነቢያት መቀበል በማይችልበት አገር የመጀመሪያ ምንድነው ክራክት የተሰበረ ዓለም ነው የምትሆን ነቢያት የማይቀበልበት ዓለም የተሰበረበት ዓለም ነው ነቢያት ስፒሪት ማለት ገዢ ብቻ አይደለም። የሚያሻገርም መንፈስ ነው የነቢያት መንፈስ ማለት እንጀራ ይሰጣል ነቢይ ከሰማይ ነው ከዝጋበር የሚሰማ ቮይስ ነው ምድር ላይ ትራንዚት የሚያደርገው ስለዚህ ነቢይ የማይቀበልበት ቤተ ክርስቲያን ቤተ ክርስቲያን አይባልም፣ መጋዘን ነው የሚባለው። ቸርች አይባልም መጋዘን። ይሄው ጆይ ነው ያሉት። ዛሬ ደግሞ ብሎኛል ውስጥ ያው እኛስማ፣ በጸሎት ነው ስንዴ የሚበላ የነቢያት መንፈስ ማለት ማደን የሚችልና ያደነበት ነገር ደግሞ ማገኘት የሚችል ስፒሪት ኦፍ ፕሮፌት እና ስፒሪት ኦፍ ላይን ዚሰሚ። ምክንያቱ አንበሳ የሞቶ ምንም ነገር አይበላም። አድኖ መብላት ነው የአንበሳ ኤክስፐርያንሱ። የነቢያት መንፈስ ተናግሮ መብላት ነው እንጂ ለምነው ነው አይበላም። ነቢያት መንፈስ መቀበል የማይችል ቤተክርስቲያን፣ ትንቢት መቀበል የማይችል ቤተክርስቲያን፣ እግዚአብሔር ምስክሬ ነው ያ ቤተክርስቲያን እንደ ሳኦል ቤት በየዓመቱ ትቀሰቀሳለ። ኖ ሆሊ ስፒሪት ኖ ኔሽን

እየተጠባበቁ ነው። ችግር እንዳለ ካወቅ የማይቀየር ከሆነ ካወቅ ዘመርበት። በዝማሬ ነገሮች ይለውጠዋል። እስኪ ነገ አድርጌ እና ዘመርበት ብሎ እስኪ እኔ የሚገርመኝ ማለት ነው የሚገርመኝ ይኸው ችግራችሁ ፈቃቂ እንደማይል ካወቃችሁ፣ በቃ መጠበቅ አያስፈልግም። ይኸው ስሙ ሰዎች እስር ቤት ውስጥ ከገቡ በኋላ ማለት ነው የእስር ቤት ፍርድ ከሰጡ በኋላ ኦርዲ በቃ ታሱራል ታሳሪ ነው። እግዚአብሔር ወይ ፊታኝ ፊታኝ ብሎ ከመጸለይ ውጭ አመረጨለ ችግራችሁ ጨነቃችሁ ለቅሳችሁ አሰባችሁ እንደማትቀየር ካወቃችሁ ምንድነው የማስፈልግ ያለብኝ? እነ ጳውሎስና ሲላስ በእስር ቤት ቁጭ ብሎ በገና መተራተር ነው። ከበገና በኋላ ኃይል ይመጣል። ያ ኃይል ነው የሚፈታ እስከነጋር ግን ኃይል ይመጣል ብሎት ከዛ ኃይል በኋላ ነው የምትፈታ ብሎት ምንም ሰው ልሽን ከሌለ መጨነቅ አያስፈልግ። ነገር ግን አትጨነቅበት ብሎ የማይቀየር ከሆነ ካወቅ ችግር ማለት ነው። በራሴ ማፍታ የማታመጣ ሆነ ካወቅ እያስብቅ እያስብቅ እያስብቅ አምስት ወር ሰባት ወር አንድ አመት ከቆየ በቃ መቶይ ነው የሚያዋጣ። ምክንያቱ ስንቶይ ነው እዚጋብር የሚጀምረው። አሁን ችግሩ ምንድን ነው? አንተም ችግር የጠበቅ ነው፣ ችግሩም አንተ የጠበቅ ነው። ሁለቱ ሰዎች እርስ በርስ እየተነቃቃችሁ እየተባበቃችሁ ነው በቃ ርሳው። አንተ አስብ አስብ፣ አራት ወር አስብ፣ አምስት ወር በቃ ምንም አይቀየርማ። በቃ ዝም ብሎ እግዚአብሔር አመልክ። በአምልኮ ውስጥ ኃይላል ሻባ ያራ ሴታ ባካይ። ትንቢት ልናገራችሁ፣ እግዚአብሔር ነገራችሁ ይቀየራል። እግዚአብሔር ታሪካችሁ ይቀየራል። እግዚአብሔር ሲስተማችሁ ይቀየራል። እግዚአብሔር ውስጣችሁ ይቀየራል። እግዚአብሔር አሳባችሁ ይቀየራል። የምታመልኩበት ዘመን ይመጣል። የምታመልኩበት ዘመን ይመጣል። ዝም ብሎ ትዘምረዋል፣ እግዚአብሔር ይከብተዋል። ስዳው እና የብዙ ሰው ችግሩ ይሄ ነው። ምንድነው? ማይፈቀቅ የማይልቅ ሆነ ኢልኢ። በቃ ዝም ብሎ ማለፍ ነው። በቃ ምን ማማር ይችላል። ምክንያቱ አንተ ጨንቀ አስቤ ምን የምትቀየርበት ነገር ከሌለ ለምን ታስባል? ጨንቀ የምታመጣበት ነገር ከሌለ አራት ረቀ ቆየ። በቃ አልቋል። ምን ማድረግ አለብኝ? ሀሳብ ቀይረው ጳውሎስ እኮ በዛ ወይ፣ ጳውሎስ እና ስላሴ እስር ቤት ሲገቡ መታሰራቸው አላመኑ። ሃሌሉያ። እግራቸው ነገሮ እና ኤክስትራ ነው። ታስሮ እንደገና መታሰር ያራ እንደዚህ ነገር ቢኖርም ትወጣል። ታስሮ እንደገና ማታሰር ብትቀመጥ የሚያስፈታች ይመጣል፣ የሚያስወጣች ይመጣል። ይሄ የስጋብር እጅ ይባላል። ነገር ግን ርሳ ብሉት ርሱ እና ጳውሎስና ሲላስ በጣም ተስፋ የቆረጡበት ምክንያት ሁለት ነገር ነው። አንደኛ ማታሰሩ ራሱ ራሱ ምንም ሳይሰሩ ማታሰሩ ሌላ ጥያቄ ነው። ከዛ ጥበቃዎች አሉ፣ ውጪ ደግሞ ጥበቃዎች ተደርድረዋል። ደግሞ እጅና እግራቸው በምን በምን በሳይንስ ኤክስትራ ነው ይሄ፣ ከእስር ቤት ሌላ እስር። ከዛ በቃ ምንም አማራጭ ስለሌለ አሁን ቢታገሉ አይፈቱም። ስለዚህ በቃ ፍቃዱ የእግዚአብሔር ነው አሉ እና መዘመር ሲጀምሩ ላሉ ሰንሰለት የሚበጣጠስ እጅ በታ ሰው የኃይል እኮ ይችላል። ሂስ ፓወር ኦፍ ጋድ የእግዚአብሔር ኃይል ነገራችሁ ይቀይራል። የእግዚአብሔር ኃይል ጥያቃችሁ ይቀይራል። የእግዚአብሔር ኃይል ጸሎታችሁ ይቀይራል። የእግዚአብሔር ኃይል ኢኮኖሚያችሁ ይቀይራል። የእግዚአብሔር ኃይል አገልግሎታችሁ ይቀይራል። ነገር ግን ኃይል ስመጣ ይለወጣል ብሎት አንተ ራሱ ሌላ ሰው ትሆናል። እንዳበደ ሰው ነው የምትሆኑ ብሎት እግዚአብሔር አንተ ራሱ መናገር ትጀምራለ። ደካማ ጎን ትረሳለ። የችግሩ ጎን ትረሳል። ሰው የችግሩ ጎን ሚረሳ ሻባ ያራሴ እስኪ ደካማ ጎን የምትረሳ ኃይል ስመጣ ነው መልከውት። ኃይል ስመጣ ደካማ ጎን ትረሳ አለ። የችግሩ ጎን ትረሳ አለ። የማጣቱ ጎን ትረሳ አለ። የበሽታ ጎን ትረሳ አለ። የማጣቱ ጎን ትረሳ። ያ ማስረሳት የሚችል ምን ስመጣ ነው? ኃይል ስመጣ ብቻ ነው። አሜን። ጳውሎስ ስላሴ መዘመር ጀምሩ፣ ምክንያቱም ታስሏል ከዛ እጅና እግር በሰንስላ ታስረዋል እና ችግሩ መረሳት ጀምሩ። ልክ ችግር ስረሳ ስጀምሩ ችግራችሁ ከነሱ ወጣ እና የብዙ ሰው ችግር ምንድን ነው? ችግር ፊት ቆሞ ችግር ማሰብ ችግር አንተ ማሰብ ነው። ይሄ እኮ ኖት ቼንጅ ቼንጅ የሚመጣበት ችግር ይርሳበት ችግር ሰረ በዛ ወይ ዝጋ በል አልኩ። ችግር ሳንረሳ ችግር እኛ ይረሳ አንዳንድ ሰዎች እኮ የዘር ማንዘር ከርስ አንተ ስለምታስብ ነው። አንተ ጋር የሚጠበቀው እንጂ የዘር ማንዘር ከርስ እኮ ጌታ ከመታ ከአንተ ውስጥ ግን አልወጣም። ከአንተ ውስጥ ካልወጣ ከቤት አልወጣም። ከቤት ደግሞ ካልወጣ ወደ ልጅ ልጆች ይተላልፋል። አንድ ችግር እኛ ስንረሳ ነው። እኛም ረሳ አመነው። አንዳንድ ስሙ፣ አንዳንድ ወረኛ ሰዎች ርሱ ስትረሱ ይረሳቸዋል። ወረኛ ሰው በአሰብክ ቁጥሩ እሱ እያሰብክ እርግጠኛ ነው። አንዳንድ ሰዎች

አንደኛ እስር ቤቱ በሩ ዝግ ነው። ኢዝ ኮንክሪት በሩ ዝግ ነው። ቼክ ሲያደርጉ በሩ ዝግ ነው። ከዛ ቤቱ ጨለማ ነው። ከዛም በኋላ እጅና እግሩ ሳንሰላት ነው። እር የሚያዋጣ ምንድን ነው? ኤ ጳውሎስና ሲላስ ዝም ብሎ ዘመሩ መሰለህ እንዴ? ማፍቲያቱ ነው ዘምሩ። እውነት ጌታ እዝጋቤ ምስክሬ ነው። የሚዘሉ ቢኖርም ይዘላሉ። ምንም አይው። አንድ አንድ እኮ እግራቸው የሚያሻገር ነገር ካለ ስላለው አንተ ራስህ የምትወጣ ነገር እየተጸላለ እንደ አያስፈልግም ራሳቸው ማውጣት በማይችሉ ጋር ነው የደረሱ። በሩ ዝግ ነው፣ እስር ቤት ውስጥ ነው። ጥበቆቹ ውጭ ለብዙ ናቸው። ደግሞ ያሉ ተቀለጅ ሹተሮች ናቸው። ጥበቆቹ ሹት የሚያደርጉ ከባድ ጥበቆች ናቸው። ወታደሮች የሮማን ወታደራዊ ማለት ከባድ ናቸው። የተመደበው ደሞ ኦነሮች ናቸው። የተመደበው ልምድ ያላቸው ኤክስፕራንስ ያላቸው እነሱ ማስተኛት ያለ ማስተኛት የዝጋበ ስራ ነው አንደኛው ባሩዝ ግን ኦ ሁለተኛው ብረት አለበት። ይግራችሁ ይግራቹ ሰ ደሞ ጳውል ያው ጳውሎስ ወደዚህ ተደርጎ ሲላስም ወደዛ ዞሮ እኮ ነው ያሰሩት። ማተኛት አይችሉም። ሲጀመሩ ታስሩ አይታሰሱ እንደተኛል እንደዚህ እጅ ነግራችሁ። ሁለቱ ሰዎች አንዱ ወደዚህ ያዞረ አንዱ ወደዛ ያዞረ አሰሩ። ማተኛት አትችልም። ስለዚህ አማራጭ ምንድነው? በቃ አማራጭ አይ እንደዚህ ማፍቴ

እና ምን መጣ ኃይል መጣላ እስር ቤቱ ተናውጥላል ቤት ውስጥ ብርሃንም በራላል ከዛ ጳውሎስም አዩላል ሰንሰለት ከእጆቹ ላይ ተበጠስላል። ከዛ ከዛ ተነስ ተባለ አሜን ብድግ አለው ስነሱ በሩ ክፍት ነው ጥበቆችም ተኝቷል ተኝቷል ለምንድነው ጳውሎስና ሲላስ ሲወጡ ያንቀሳቀሱ አላንቀሳቀሳቸው በተኛ ጥበቃ ላይ መጀመሪያ ስላልቻሉ ነው እንጂ የዘመሩ አይ ጌታ ነው የፈተነ። ቆይ ቀስይልም ቀስ ብሎ ወጡ። ከወጡ በኋላ ሰዎቹ ነቁና ስንጨናነቁ አለን እዚህ አለን

እስኪ ሁሉ ሰዎች ሁለተኛ ነገስት ምዕራፍ ሁለት ቁጥር አስራ ዘጠኝ አውጡ። አሁን እዚህ ላይ ታምር ሆናል። ዛሬ አሜን፣ ጨበጠርግና ዴይ ኦፍ ሚራክልስ ብሎ፣ እስኪ እስኪ ሁለተኛ ነገስት 2፣ 19 እሺ፣ በደንብ ስሙ። የከተማይቱ ሰዎች ኤልሳይም፣ እነሆ ጌታችን እንደሚታይ እዚህ ከተማ ኑሮ መልካም ነው፣ ውሃ ግን ክፉ ነው፣ ምድርቱ ደግሞ ፍሬያው ታስጨነግፋለች ነገፋለች። ለነቢይ ነው የነግሯሉ። ማያር አሁን ነብይ ሆኖ አሁን እዚህ መካከል አለው አሁን ዛሬ ነገራችሁ ይለውጣል አሜን በሉ እስኪ እና ለነብይ ችግራችሁ እያወሩ ነው እንዳለ ችጋረም ሁሉ ተሰብስበው ወደ ማን ማን እያወራ ነው ለነብይ በዛ በመጽሐፍ ቅዱስ ላይ ማለት ነው የህዝቡ ችግር የፈታ የፈታ መጣጣቀሽ የነብያት መንፈስ ብቻ ነው ብሉይ ኪዳን ላይ አዲስ ስትመጡ የህዝቡ ችግር እየፈታ እየፈታ እየፈታ እየፈታ መጡት በነቢያት ስፒሪት መንፈስ የነቢያት መንፈስ ማለት ክራይስት ላይ ያለው መንፈስ በአካል ሲንቀሳቀስ ማየት ማለት ነው። ከዛ ለነብዩ ነገሩ እርሱ በቃ እሱ አዲስ ማሰሩ አምጡልኝ። እኔ አሁን በኋላ ላይ ለናንተ ከፈለኩት ኡካል ወጥቶ ያላችሁ ያልኩን መስማት ግዴታ አለ። አይ ኤም ፕሮፌት አሁን ጌታ በዚህ ወር ማለት ነው በጥ በጥ ብሎኛል። ቆይ ይሄ ወር ማለት ነው የሚቀጠለው 2018 ማለት ነው። እየበጠበጥቁ ስለሚገባ አሁን ደርሷል ወሩ ትንሽ ልበጥበጠው ልበጥበጠው። እስ አንድ አሜን በሉት። ዛሬ አጋንንቶቹ ይ ምግባችሁ የበላባቸው ከእጁ እንቀብላል። እስጋ በር የእናንተ እንጀራ ያስፈላችኋል እንጀራ ትበላለይ። ስዳ እና ስማ በድም ስሙ። እሺ አዲስ ማሰሮ አምጡበት፣ ጨውም ጨምሩበት። ይሄ የነቢይ ነው ያለው ቀጥታ ያወራ ነብይ ነው። አዲስ ማሰሮ አምጡበት ጮም ጨምሩበት። የሞባይል ካርድ የሚሞላ ነብይ ሳይሆን ሪሊ ፕሮፊት ነው ያወራ ነው። ጮም ጨምሩበት። ያንን ማመጡለት ውሃ ወደ አለበት ምንጭ ወጥቶም ጮጥ አለበትና በቃ ዝጋበን እንደዚህ ላል። ይህ ውሃ ምን አድርግ ያለው ፈውሸው አለው። ከዚህም በኋላ ሞትና ጭንገፋ አይሆንበት ማለት ው። ስሙ ዛሬ ስለ ነብይ ስለ ነብይ ሮንግ ወይ ያለችው ሰዎች ሁላችሁ ምልክት አለ። አሁን አነ ሰው አጠቃላይ ነብይ ሲያስቡ በተወይ ኢትዮጵያ ውስጥ ማለት ነብይ የሆነ መቀባት ማለት ሀስተኛ መሆን ነው። በቃ አገራችን ውስጥ ኢትዮጵያ ውስጥ ነብይ የሆነ መቀባት ማለት ሀስተኛ መሆን ሁሉ ነብይ ከተባለ ሀስተኛ ነው። የነቢያት መንፈስ ማለት በመጽሐፍ ቅዱስ ላይ ህዝቦቹ የተሻገሩበት፣ ህዝቦቹ ያረፉበት በእግዚአብሔር ቃል ውስጥ ህዝቡ አረፈ በሚባልበት ወርድ በነብያት መንፈስ ብቻ ነው። የነቢያት መንፈስ አክሴፕትድ የሚያደርግ ከተማ እግዚአብሔር እንደሚያለመለማችው የነገ አይደለም ተስፋ የሚያዩ እያዩ ነው የሚኖሩ። የዛሬ ሰባት ወር የሚበሉ ምግብ ዛሬ ይሰማሉ። የዛሬ ሰባት ዓመት የሚገቡበት አገር ዛሬ ያዳምጣሉ። ነቢያት መቀበል በማይችልበት አገር የመጀመሪያ ምንድን ነው? ክራክ የተሰበረ ዓለም ነው። ምክንያቱ ምክንያቱም አዳም ስሙ ነቢያት የማይቀበልበት ዓለም የተሰበረበት ዓለም ነው፣ የተፈረሰበት ዓለም ነው። ነቢያት ስፒሪት ማለት ገዢ ብቻ አይደለም፣ የሚያሻገርም መንፈስ ነው። የነቢያት መንፈስ ማለት እንጀራ ይሰጣል። የነቢያት መንፈስ ማለት ህይወት ይዘራል። ነቢይ ባዘወይ ነቢይ ማለት እግዚአብሔር ኖ ልል ይችላል። እግዚአብሔር ኖ ለማለት የሚችለው ፕሮፌት ብቻ ነው። በእግዚአብሔር ቃል ውስጥ እግዚአብሔር ሆይ ኖ ያለው ሞት ህይወት የቀየረው ማጣት ማግኘት የቀየረው ጨለማ ወደ ብርሃን የቀየረው የሌለ ነገር ወደ መኖር ያመጣው በእዝጋበር ቃል ውስጥ የነቢያት አገልግሎት ብቻ ነው። ነቢያት የማይቀበል አገር፣ ነብይ የማይቀበልበት ምድር ትነቃቅላለች እንጂ አትስተካከልም። ምክንያቱ እዝጋበር የሚናገረው በነቢያት ውስጥ አልፎ ነው። ሰማይ እዝጋበር ካለ ምድር ነብያ አለ። ነቢይ ከሰማይ ነው ርግወን የሚያዳመጠው ከዝጋበር የሚሰማ ቮይስ ነው ምድር ላይ ትራንስሌት የሚያደርገው ስለዚህ ነብይ የማይቀበልበት ቤተክርስቲያን ቤተክርስቲያን አይባልም፣ መጋዘን ነው የሚባለው ምክንያቱ ቸርች አይባልም መጋዘን ነው። ነብይ የማይቀበል ቸርች መጋዘን ነው። ይኸው ጆይ ነው ያሉ ዛሬ ደግሞ ብሎኛል ውስጥ ሁ እኛ ስማ በጸሎት ነው ስንዴም ይበላል። ዛሬ እናንተ ለአንድ አዋጅ ላቦች የነቢያት መንፈስ ያገኛችሁ የስፒሪት ኦፍ ፕሮፌት ውስጣችሁ ለአሁን ይግባ። ነገራችሁ ይለወጣል፣ አገልግሎታችሁ ይለወጣል፣ ቤታችሁ ይቀይራል። ተናግረት ይበላል። የነቢያት መንፈስ ማለት ማደን የሚችልና ያደነበት ነገር ደግሞ ማገኘት የሚችል ነው። በዛው ስፒሪት ኦፍ ፕሮፌት እና ስፒሪት ኦፍ ላይን ዚ ሰም ነው። ምክንያቱም አንበሳ የሞተው ምንም ነገር አይበላም። አድኖ መብላት ነው የአንበሳ ኤክስፐርያንሱ። የነቢያት መንፈስ ተናግሮ መብላት ነው እንጂ ለምነው አይበላም። እናንተ ለነናገርባችሁ ምንም ነገር ጨለማ ቢሆን ብራንታ ያል፣ ምንም ነገር ዳርክ ቢሆን ብራንታ ያል፣ ምንም ነገር ችግር ቢኖር ብራንታ ያል እግዚአብሔር ያሻግራቸዋል። ስዳው ስፒሪት ኦፍ ፕሮፌት ነካርኪና የነቢያት መንፈስ ሆኖስኪ ዮ ነቢያት መንፈስ መቀበል የማይችል ቤተክርስቲያን፣ ትንቢት መቀበል የማይችል ቤተክርስቲያን፣ እግዚአብሔር ምስክሬ ነው፣ ያ ቤተክርስቲያን እንደ ሳኦል ቤት በየአመቱ ትቀሰቀሳለች። ይመድን ሳኦል ቤት በዘወይ ሳኦል ቤት ስፒሪት ኦፍ ሮንግ የሮንግ ወይ ደምቼ ነው የጋድ ስፒሪት አክሴፕት ማድረግ ተወይ ያን ጊዜ ነው፣ ጋድ ስፒሪት አክሴፕት ማድረግ በሰው ጊዜ የሳኦል ቤት እየደከመ ይሄዳል። አዩ፣ ዛሬ 30 ሚሊዮን ህዝብ ሰበሰቡ፣ እንደዚህ ኖ ሆሊ ስፒሪት ኖ ኔሽን። አሜን፣ እየደከምት ይላል። አትቀጥልም። አሜን። እኛ አትቀጥልም። ዛሬ ስማ፣ ሶስት ሰዎች እያገለገሉ ሰዎች ነገ ሚሊዮን ሰውታል። አሜን፣ ስፒሪት አላቸው። ሻባ ያራስ የተባለ እየተቀጣጠልክ ትሄዳል እየተቀጣጠልክ ትሄዳለህ፣ እየተቀጣጠልክ ትሄዳለህ። ስፒሪት ኦፍ ክራይስት፣ ስፒሪት ኦፍ ላው፣ ስፒሪት ኦፍ ፌበር ስዳው የነቢያት ስፒሪት የሚባለው ዝጋብር ነቢያቶች ውስጥ ያስቀመጠው መንፈስ ማለት ነብይ የዝጋብር አፍ ነው የሚባለው። ምክንያቱ አንድ ቤተክርስቲያን፣ ቤተክርስቲያን መሆን የሚችለው የዝጋብር አፍ ከሌለ ቸርች አይባልም። ምንድነው? የሚባለው መጋዘን ይባላል። ምክንያቱም አንድ ቤተ መቅደስ ቤተ መቅደስ ታውና፣ አንድ ቤተ መቅደስ ድሮ የዝጋብ ቃል ስታቸው ዮሐንስ ወንጌል እንደሚል ቤተሳይዳ የሚባል ወንዝ ቤተሳይዳ የሚባል ወንዝ ሂሊንግ ዎተር ነው፣ የፈውስ ውሃ ነው፣ በደምስ ውሃ። ያን ጊዜ ሆሊ ስፒሪት አልነበረም። የዝጋብን መልአክ ውሃ ሲያንቀሳቀስ ውሃው ራሱ ዙሪያ ላይ ታማሚ፣ አንካሳ፣ አካል ጎደሎ ሰውነታቸው እየሰለላቸው በውሃ ዳር ላይ ተሰብስበው ሆረፋ ይጠብቃሉ። ለምን ለምን? ለመዳን መቼ ነው የሚዳኑ? የዝጋበን መላክ የመቶ ውሃ ሲንቀሳቀስ ስትገባ ብቻ ነው መዳን ብቻ። ሌላ ጊዜ ውሃ ኖርማል ነው። የሆነ ታይማ መላክ ሲገባ ነው ውሃ ውሃ ዩቴር ሲደረግ፣ ቀድማ የገባ ሰው ላልኩ፣ ቀድሞ የገባ ሰው ከማንም ደዌ ሲጀመር፣ ውሃ በታይም ነው የሚንቀሳቀሰው፣ ያለ ታይሚ ያለ ታይሚ በታይሚ የሚንቀሳቀስ ሆሊ ስፕሪት አላቸው። ይሄ አክሴፕት ማርካል ቻላችሁ። ኖ ሂሊንግ ኖ ብሌሲንግ ኖ ግሬስ ኖ ፌቨር። ያን ጊዜ ታይም ነው። ውሃ በታይም ነው የሚንቀሳቀስ። በዘውዬ የእዛ በር መልአክ ይላል ውሃ ውስጥ ሲገባ፣ ውሃ ሲናወጥ፣ ቅድማ የገባ ሰው ነው ከማንኛ ደዌ ይኸው በዘዌ ከተቀደምክም አድን ድፍረንስ ኦፍ ሂሊንግ የሚያገኘው ድፍረንስ ኦፍ ሂሊንግ ሄሊንግ መጀመሪያ የገባ ሰው ከማንም ደዌ ይፈውስ ነበረ ይላል። የውሃ መንቀሳቀስ የሚጠበቅ የነበረ ወንድም በሰላሳ ስምንት ዓመት ቆይ ሰውዬ ነው ይሄ ነገር ያወራ ለኢየሱስ ቁነ ያወራ የውሃ ኤክስፒራንስ ያውቃል የመዳን መንገድም ያውቃል። አለ እኮ ለመዳናችን አለ የእግዚአብሔር መልአክ ውሃ ሲያንቀሳቀስ ነው እንደሰሚ ሰውዮ ስማ፣ ሰላሳ ስምንት ዓመት ልምድ አለ። ሰላሳ ስምንቱ ዓመት ደግሞ የጠበቀ ሆረፋ ላይ ነው አለው እስከ አንድ አሜን በል ዛሬ የሆነ መንፈስ መተዋል ሰውዮ ስንት ዓመት ሰላሳ ስምንት ዓመት ሙሉ ሆረፋ አልደረሰም። አሁን ኢየሱስ መመጣት ለሰውዬው ምንድን ነው ብሬክ ኒውስ ነው፣ ሰበር ዜና ነው። ሆንላችሁ ዛሬ ሆሊ ስፕሪት ሰበር ዜና ቤታችሁ ለሰበር ዜና ያልተጠበቃችሁ ነገር ይሆንላችኋል። ያላሰባችሁ ነገር ይሆንላችኋል። ያልተገመተ ነገር ይሆን ይባል ስዳው እና ሰውየው ሰላሳ ስምንት ዓመት ሙሉ ቆይቶ ሆረፋ አልደረሰም። እንደዚህ አለ ሰውየው ኢየሱስም ባየ ጊዜ አላወቀምና፣ ኢየሱስ ወደ ውሃ እንዲጎትትለት ወደ ውሃ ጫፍ ጫፍ እንዲያደርስለት ፈለገ እና ለዛ ነው ውሃው ሲንቀሳቀስ የዝጋበርን መላክ ይላል። ይኸው ውሃ እራሱ የሚንቀሳቀስበት መላክ ሲመጣ ነው። ቤተክርስቲያን የሀብታሞች መሰብሰብ አይደለም። ድሃ ፕሮስፔሪ ማድረግ አለበት። ቤተ ክርስቲያን እግር ያለ ሰው ብቻ እግር የሌለም የሚተመዳደርበት አለበት ቤተክርስቲያን ጆሮ ሌለ ሰው መጥቶ መከፍት አለበት። ቤተክርስቲያን ያጣ ሰው መጥቶ ማግኘት አለበት። ቤተክርስቲያን የታመመ ሰው መጥቶ መፈውስ አለበት። አሃ ዋድ ኢስ ቸርች ቸርች ምንድን ነው? ቸርች ማለት የሆሊነስ ሲቲ ማለት የጻድቃን ወይ ደግሞ የቅድስ ቅዱሳን መንደር ማለት እዛ ውስጥ የገባ ሰው ሁሉም ይሆናል። ሂድ የገባ ምንድን ነው ብሎ ይድናል። ይፈታል፣ የገባ ነው አይደል? ይገላግላል። ቤተ ክርስቲያን ሰው የሚድንበት ቦታ ነው። ሰው መንፈሳዊ ነገርም ስጋዊ ነገርም መዳኛ የሚያገኝበት ቦታ ማለት ነው። ስለዚህ ቤተሰይዳ ሰውዬ 38 ዓመት ልምድ አለ ለመቆየትና ለማየቱ ራሱ ወንዙ ኢየሱስ ክርስቶስ እኮ ሲጠይቀ ሰውዬው በደምብ ተጠየቀት። 38 ዓመት ነው ቆየዋል። ከዛም በኋላ ነው ተነስና አልጋው ተሸከምና ተሸከሚና ሄደናል። ከዛ መላክ ራሱ ቫሉ አለው ሰዎች መዳኑ የሚችለው መላክ ውሃ ውስጥ ገባ። መላክ እንደሚገባ በምን አወቁት? ኤክስፐርት አድርጎ ምንድን ነው አለው የእግዚአብሔር መላክ ውሃ ሲያንቀሳቀሰ ዩሲ መላክ መጥቶ ውሃ ሲያንቀሳቀስ ቀድሞ የገባ ሰው ሁሉ ከማንም ደዌ ነፃ የወጣ ነበረ። ስለዚህ እኔ ሰላሳ ስምንት ዓመት ቆይቼ ሆሮፋ ላይ ሆኜ ነዋል። ሰላሳ ስምንት ዓመት ነው ሆረፋ እየጠበቁ ነበሩው። የሚያስገባ ሰው የለም። እዚሁስ መቼ ውሃ ሲንቀሳቀስ፣ ውሃ ደግሞ ካልተንቀሳቀሰ ከገባ አድን ሲንቀሳቀስ ነው ሂሊንግ ያለው። ታይሙ መጠበቅ አለበት። ውሃ ዩቸር ሲደረግ ስትገባ ነው መዳን የምትችለው እንጂ ውሃ ሳይንቀሳቀስ ከገባ የለም መዳን። ሰውዬው እራሱ ውሃው የእግዚአብሔር መልአክ አለ በሚናወቅህ። ይሄ እኮ ተማሚ ነው፣ ተማሚ እኮ ነው። ሆረፋ ጠባቂ ነው የእግዚአብሔር መልአክ ውሃው ሲያናወጥ ሲያንቀሳቀስ የሚገባ ሰው ሁሉ ከማንኛው ደወ ይፈወሳል። ስለዚህ እኔ ሰው የለኝም አለ። ከዛም በኋላ ኢየሱስ ምን አለው? ተነስና አልጋው ተሸከምና ሄዳ። ለዛ ነው ሰዎች ዝጋብር በነቢይ ውስጥ አልፎ የሚናገርበት ነገር እንደርስታንድ ማድረግ አይችሉም። ምክንያቱ ነቢይ ውስጥ አልፎ የሚናገር ነገር የዝጋብር አፍ ነው። የዝጋብር አፍ ነው ከነቢይ የሚሰማ ስለዚህ ነብይ አታስቀልልኝ ትቀላለህ ነብይ የሚያቀል ነገር ጌታ አትከበርም በምንም ነገር ነብይ አቀልለይ አትከበርም ሂ ኢስ እስፒሪት ኦፍ ጋድ የዝጋብር መንፈስ ነው ለውላ ያለው የዝጋብር መንፈስ ነው ዩትር ያደረገው የዝጋብር መንፈስ ነው ኤንካውንተር ያደረገው ስለዚህ እስፒሪት ኦፍ ፕሮፌት ማለት ዘ እስፒሪት ኦፍ ጋድ ነው ስለዚህ የዝጋብር ይላል እኮ ዘ ፕሮፌት ኦፍ ጋድ ምን ማለት ነው የዝጋብር ነብይ የዝጋብር ነብይ ማለት ትምህርቱ ጻጋው ከዝጋብር ነው ማለት ነው ስለዚህ ሁሌ ማሰብ አለ፣ የነቢያት መንፈስ ነው። ከጥንቱ እስከ አሁን ድረስ በዝቡ መካከል ገብቶ ማገልገልና መሰራትና ዝቡ የመዳን መንገድ ይኸው ስሙ። እናንተ ምን ማሰብ አለባችሁ? ሶስት ነገር አስቡ። ዴይ ኦፍ ሚራክልስ፣ ዴይ ኦፍ ሱፐርናሽናል፣ ዴይ ኦፍ ስፒሪት ወይ። ስለዚህ ምን ማሰብ አለባችሁ? ሚራክል ዋት ዱ ዩ ሚራክል ምንድን ነው? ታምራት ታምራት የሚባለው የእግዚአብሔር መንፈስ በተገለጠ ሰዓት ለሰዎች የሚያደርገው በአይን የምናየው የሰዎች ደስታ ነው። ምክንያቱ አንድ ሰው ጣት የሌለ ሰው ጣቱ አምስት ውጣት ከወጣ ሂስ ሚራክል። አንድ ሰው ጆሮ ጆሮ የሌለ ጆሮ መጥቶ ከተገጠመ ሂስ ሚራክል። አንድ ሰው ብር የሌለው ብር አካውንት ደርጋ ከገባ ሂስ ሚራክል። ሰው ጋ አለ አይነው አንተ ጋር ግን የለም። ለአንተ ግን ሚራክል ዛሬ ሰማይ ይከፈትላችሁ በላችሁ ለሰማይ ይከፈት በኢየሱስ ስም ተፈጸመ። ለዚጋ ይበርክበት።